በሆሳና ከተማ የተሰሩ የልማት ስራዎችን ተዟዙረው የተመለከቱት የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባዔ ፋጤ ሰርሞሎ ስራ አጥነትን ለመቅረፍ መንግስት ፖሊሲ ቀርጾ እስከ ታችኛው መዋቅር በማውረዱ ወጣቶች በማህበር ተደራጅተው ወደ እንቅስቃሴ እንዲገቡ ተደርጓልም ብለዋል። ለዚህ ደግሞ እኚህ ወጣቶች ማሳያ መሆናቸውንም ጠቅሰዋል። በዋነኛነት እንደ ሀገር አንዱ ጎልቶ የወጣው ችግር ስራ አጥነት ነው። ስለዚህ ከስራ አጥነት አኳያ መንግስት የነደፋቸው ስትራቴጂዎች አሉ ፖሊሲዎች አሉ ስፔሻሊ በስራና ክህሎት ሚኒስቴር መስሪያ ቤት ሌሎች እንደዚሁም ተቋማት ጋር በቅንጅት የሚሰሩ ስራዎች አሉ እንደ ሀገር ይሄ ስራ ወደ ታች ወርዶም ጭምር ያገኘንበት አሁን እዚህ የመጣንበት ቦታ ላይ በ ዶሮ እርባታ ወጣቶች ተደራጅተው ለራሳቸውም ስራ ፈጥረው ለሌላውም ወጣት ስራ እየፈጠሩ እንደሆነ የተገነዘብንበት ሁኔታ ነው ያለው። እነዚህ ወጣቶች አብዛኛው ወደ አረብ አገር ወደ ስደት ወደ ደቡብ አፍሪካ፣ ሌሎች ሌሎች አካባቢ የሚሄዱ ስደተኛ ወጣቶች ናቸው። እዚሁ በሀገራችን ሰርተን መቀየር መለወጥ እንችላለን ብለው ሰርተው ለውጥ እያመጡ እንደሆነ ለማየት የሞከርንበት ሁኔታ ነው ያለው። በውስን ካፒታል የተጀመረው የስራ እንቅስቃሴ አሁን ላይ እያደገ መምጣቱን የገለጹት ዋና አፈ ጉባኤዋ ስራን ሳይንቁ በሀገር ውስጥ ሰርቶ መለወጥ እንደሚቻል የሚያሳይ ተግባር ስለመሆኑም ተናግረዋል። ሁለት የተደራጁ ማህበራቶችን አይተናል። አንደኛው ማህበር ቅድም ሲገለጽ እንደነበረው ወደ ሰላሳ የሚደርስ አባላቶች አሉት ሲነሱ እያንዳንዱ አባል የራሱን ተሳትፎ አድርጎ አዋጥቶ የተደራጀበት ወደ ስራ የገባበት ሁኔታ አለ። ካፒታላቸው ከጊዜ ወደ ጊዜ አሁን ስድስተኛ ዙር ላይ ነው ያሉትና አንደኛው ማህበር ካፒታላቸው ከጊዜ ወደ ጊዜ እየጨመረ እየሄደ እንደሆነ ለውጥ እያመጡ እንደሆነ በሀገር ሰርቶ መለወጥ የሚቻል እንደሆነም ጭምር እያየን ያለንበት ሁኔታ አለ። በየደረጃው የሚገኙ የምክር ቤት አባላት በሆሳና ከተማ የተሰሩ የልማት ስራዎችንም ተዟዙረው ተመልክተዋል። ለደቡብ ቲቪ ምህረት አብስራኤል ከሆሳና